ሰላም ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁልኝ? የመስገናኒ በጣም ደህና ነኝ። ዛሬ እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ ማሳያችሁ ሬስቶራንት የሚዘጋጀውን የሩዝ አሰራር ነው የሚሆነው። ያለ ስጋ ወይም ያለ ዶሮ ነው። ዛሬ እንግዲህ ይህን ሩዝ ማሳያችሁ ሬስቶራንት እንዴት አድርገው ይህን ሩዝ እንደሚሰሩ ማሳያቸው ነው። በጣም ቆንጆ ቴስት ነው ያለው፣ በጣም ጣፋጭ ነው እና ደግሞ በጣም በቀላሉ በአጭር ደቂቃ ውስጥ በቤታችን ማዘጋጀት የምንችለው አይነት ሩዝ ነው። እሺ ጓደኞቼ ለቻናል አዲስ ሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እስከ መጨረሻው ተከታተሉኝ። በመጀመሪያ መጥበሻችንን እሳት ላይ ከጣድን በኋላ ከዛ ዘይት እንጨምራለን። ከዛ በኋላ ዘይቱ ሽንኩርቱ ለመጥበስ ስለሆነ ትንሽ በዛ ብናደርገው ሽንኩርቱ ብዙ ስለሆነ ማለት ነው። አንድ አራት ራስ ወይም ደግሞ ሶስት ራስ የሚሆን ሽንኩርት እንደዚህ በቁመቱ ወይም በረጃጅሙ የተከተፈ በቀጫጭኑ ማለት ነው እንጨምርና ሽንኩርታችን ወርቃማ እስኪሆንልን ድረስ እንጠብሷለን ማለት ነው። እንደምታዩት ሽንኩርታችን እንደዚህ ወርቃማ ሲሆንልን ግማሹን ሽንኩርት እንደዚህ በዚህ መልኩ ከዘይቱ ጠለል እያደረግን ለይተ እናወጣለን ማለት ነው። ሙሉ በሙሉ ሳይሆን ግማሹን ብቻ ነው የምናወጣው። ከዛም በመቀጠል እዚህ ጋር የቀረው ሽንኩርት ላይ ሁለት የሾርባ ማንኪያ የቲማቲም ድልህ እንጨምራለን፣ አንድ ላይ እንጠብሰዋለን። እዚህ ጋር እንግዲህ እንደምታዩት እሳቱን አልቀነስኩም ነበረ ትንሽ ከወርቃማነት ወደ ቡኒነት ተቀየረብኝ ማለት ነው። ሶኬ ችግር የለውም ግን እናንተ ለእናንተ ለማሳየት ያህል ለማሳወቅ ያህል እዚህ ጋ ሽንኩርቱን ካነሳችሁ በኋላ ኃይሉን የእሳቱን ኃይል መቀነስ ይኖርባችኋል ወዲያው ስለሚጠቁርባችሁ። ከዛን እዚህ ጋ እንግዲህ የጨመርኩት ነጭ ሽንኩርት ነው አራት ፍሬ ወይም አምስት ፍሬ የሚሆን ፈጭታችሁ ወይም ደግሞ እንደኔ ፈቅፍጋችሁ ፈቅፍቃችሁ ሶሪ መጨመር ትችላላችሁ። ከዛን እንግዲህ ነጭ ሽንኩርቱ ደግሞ በጣም ቆንጆ ቴስት ይሰጠዋል። የቲማቲም ድልህንና ነጭ ሽንኩርቱን አንድ ላይ ጨምራችሁ መጥበስ ትችላላችሁ ለአራት ደቂቃ ያህል ወይም ሶስት ደቂቃ ያህል ከጠበስም በኋላ እዚጋ እንግዲህ ምንጨምረው ቲማቲም ነው። አራት ፍሬ ወይም ሶስት ፍሬ በትናንሹ ከትፌ ጨምሮ ያለው በመቀጠል እነዚህ ቅመማ ቅመሙ። ከዛን በመቀጠል እዚጋ የተጠቀምኩት ቅመማ ቅመም ሁሉም ግማሽ የሻይ ማንኪያ ነው ማለት ነው። ሽ የሻይ ማንኪያ የድንብላል ቅመም እንዲሁም ደግሞ የቀረፋ ዱቄት፣ የሄል ዱቄት፣ የቅርንፎድ ዱቄት እና የከሞን ፓውደር፣ ብላክ ፒፐር ወይም ቆንደ በርበሬ፣ ጨው እና ደግሞ የካሪ ፓውደር፣ ሁሉንም ግማሽ የሻይ ማንኪያ ግማሽ የሻይ ማንኪያ ነው የተጠቀምነው ማለት ነው። በመቀጠል እንግዲህ ሁሉንም አንድ ላይ ካዋህድ በኋላ እንደዚህ ከድነውና በእንፋኖቱ። ለስለስ ባለ እሳት ለ15 ደቂቃ ያህል በደንብ አድርገን ጠብሷለን። ምንም አይነት ውሃ አንጨምርም፣ በቲማቲሞ ውሃ ብቻ ነው ማለት ነው። እንደዚህ ለስለስ ብሎ ቆንጆ ሆኖ እንዲበስልልን እናደርጋለን። ሙክክ ብሎ ቲማቲሞ እንግዲህ በዚህ መልኩ ሲበስልልን ከ15 ደቂቃ በኋላ እሱ እናወጣውና ሩዛችን እንቀቅላለን። ሩዛችንን ለመቀቀል እንግዲህ የሚያስፈልገን ንጹህ ድስት ከጣድን በኋላ ውሃ እንጨምራለን። ቅድም የጠበስ ነው ሽንኩርት አለ አደለ? ከሱ ላይ ትንሽ ሽንኩርት እንደዚህ አንስተን እንጨምራለን። ለሩዙ ቆንጆ ቴስት ይሰጣል። ከዛ ትንሽ ዘይት እንጨምራለን። በመቀጠል ጫው ትንሽ እንጨምራለን። እዚህ ጋር ከሞንና የድንብላል ፍሬ እንዲሁም ደግሞ ቆንጆ በርበሬ እንጨምራለን። ሁሉም አንድ የሾርባ የሾርባ ማንኪያ ልኬት ነው ማለት ነው። በመቀጠል እዚህ ጋር የቀረፋ ምንድነው ቀረፋ ና ወረቅ ቃሪ ይባላል ቅጠሉ በአረበኛው ወረቅ ቃሪ ይባላል። ሶሪ እና ቆረንፎድ ጨምር ያለው በደንብ እንዲተከትግልኝ ለአንድ ለአምስት ደቂቃ ያህል ከድኜ በደንብ ጣሙ የቅመማ ቅመሞች ጣም እንዲወጣ ካደረኩኝ በኋላ ከዛን እንደዚህ እያደረግን ቅመሙን አጥልለን በማጥለያ ነገር ወይም አውርዳችሁ ማጥለልም ትችላላችሁ። ግን በቀላሉ ማጥለያ እንደዚህ ካላችሁ ታጠላላችሁ። ከዛን ሩዝን እንግዲህ እንደምታዩት ሩዛችንን እንጨምራለን። ውሃው ደግሞ የቅመሙን ከለር ነው የያዘው፣ የጨመርነውን የቅመማ ቅመሞቹ ፍሬ ማለት ነው። ስለዚህ ጣዕሙን ይዞልናል ማለት ነው። ከዛ ሩዛችንን እንጨምራለን። ሰባ አምስት ፐርሰንት እናበስሏለን። ሙሉ በሙሉ በደንብ ሙክክ ብሎ መፍሰል የለበትም በኋላ ፍርክስክስ እንዳይልብን ወይም ጭምልቅ እንዳይልብን። ከዛን እንግዲህ እንደዚህ እንደምታየት ሩዛችንን ከጠለልን በኋላ እዚህ ጋር ሩዙን ከስር እናደርጋለን። ከዛን አሁን ደግሞ የጠበስ ነውን ቲማቲም ሶሱን እንደምታየት በዚህ መልኩ ልክ እንደ ብርያኒ ማለት ነው። ከዛን ከሩዙ ላይ እናደርጋለን። በመቀጠል አሁንም ሩዙን ደግሞ ከላይ እናደርጋለን። ከዛን አሁንም ደግሞ ሶሱን እናደርጋለን። እንደዚህ እያለን እስከምን ጨርስ ድረስ ማለት ነው፣ ሩዛችን እስከሚያልቅ ድረስ እንደዚህ እያደረግን ደረጃ በደረጃ እንሄዳለን ማለት ነው። እንግዲህ እንደምታየት በዚህ መልኩ አጠናቀቅ ያለው በመቀጠል እዚህ ጋር እንግዲህ የተጠቀምኩት እርድና ወተት ነው። ቀላቅዬ ቁጭ አድርጌ ነበረ ለግማሽ ሰዓት ያህል ከለሩን በደንብ ይዞልኛል። እናንተ ከፈለጋችሁ ቢጫ ከለር የምግብ ከለር መጠቀም ትችላላችሁ። ከዛን ከላይ ደግሞ ሽንኩርት ቅድም ካነሳሁት ሽንኩርት ላይ እየተረፈ ነበረ እሱን ከላይ እንደዚህ አድርጌያለሁ። እዚህ ጋር ደግሞ ዘቢብ በፈላ ውሃ ዘፍዝፌ አጥቤው መጀመሪያ ዘፍዝፌ አስቀምጬ ነበረ። ከዛን እሱንም እንደዛ ከላይ ጨምርና ለ30 ደቂቃ ያህል እንዲበስልልኝ ከድኜው አበስለዋለሁ። ተዋሉ በኢንፋኖቱ ማለት ነው፣ በጣም ለስለስ ባለ እሳት ላይ። እዚህ ጋር እንግዲህ እንደምታዩት የሩዙ ማባያ ደግሞ እያሰራው ነው። በጣም ቆንጆ ቴስት አለው። ይህንን ስሩት፣ በጣም ቀላል ነው። ቃሪያ ነው፣ አራት ፍሬ ቃሪያ ና አራት ፍሬ ነጭ ሽንኩርት ፈቅፍቄ ነው ሽንኩርቱን። ከዛን እንግዲህ እንደምታዩት ከዛን ኦሊቭ ኦይል ጨመርኩኝ ወይም ደግሞ የወይራ ዘይት ማለት ነው። እና ትንሽ ጨው ጨምሬ ነው ስፓይሲውን ያዘጋጀሁት። ከዛን ሩዛችን ደግሞ ከ30 ደቂቃ በኋላ እንደምታዩት እንደዚህ ፍርፍር ብሎ ቆንጆ ሆኖ ወጥቶልናል ማለት ነው። እንደምታዩት ሩዛችን ከለሩን በጣም ነው የሚያምረው። እናንተ ከፈለጋችሁ የምግብ ከለር መጠቀም ትችላላችሁ እንደነገርኳችሁ ግን ደግሞ ከፈለጋችሁ እርድና ወተት ቀላቅላችሁ ለ20 ደቂቃ ያህል ብታስቀምጡ ልክ እንደ ምግብ ከለር ነው የሚሰጣችሁ ማለት ነው። እንግዲህ እንደምታዩት ለማድ አቅርቢው ከለሩ ነት በጣም ነው የሚያምረው። ልክ ሬስቶራንት እንደሚዘጋጀው ነው፣ እንደዚህ ነው የሚያዘጋጁት። በጣም ቆንጆ ቴስት ነው ያለው ያለው ልነግራቸው አልችልም። እናንተም በቤታቸው አዘጋጀው። በጣም ቀላል ነው፣ ብዙ ነገር የማይፈልግ በጣም ቆንጆ ቴስት ነው ያለው እንደምታዩት ከለሩ በጣም ነው የሚያምረው፣ እና እናንተ ደግሞ ሞክሩትና ከወደዳችሁት ኮሜንት ላይ ጻፉልኝ። ስፓይሲው ደግሞ ከጎን በጣም የበለጠ ያጣፍጠዋል ማለት ነው። እና ጓደኞቼ እንግዲህ እንደምታዩት የዛሬ ሩዛችን ሬስቶራንት የሚዘጋጀው የሚሰራው ሩዝ በዚህ መንገድ ነው ማለት ነው። እናንተ በቀላሉ በቤታችሁ ውስጥ ማዘጋጀት ትችላላችሁ።